ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሰላም አስከባሪ የተባበሩ መንግስታት የሰላም አስከባሪ ኃይሎች ከአካባቢው እንዲወጡ አዘዙ። ይሄ እስራኤል በጣም ትንሽ ለሆነች ሀገር በዙሪያው በጣም ግዙፍ የሆኑ የአረብ ሀገሮች ሊያጠፏት የተነሱ ኃይሎች ግብፅን ጨምሮ እንደተዘጋጁ ተገነዘበች። ቁጭ ብላ መጠበቅ አለባት ወይስ ያንን ግልጽ የሆነ ጦርነት ከመጀመሩ በፊት ማጥፋት አለባት? በዛም ወቅት ነው ፈጣን የሆነ ማጥቃት በማካሄድ እነኚህ ተዘጋጅተው የነበሩ ኃይሎችን በሙሉ በመደምሰስ እና ዲሞቢላይዝ በማድረግ እራሷን መከላከል ይቻለችው። ስለዚህ መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይህን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ዛሬ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ አንዱ የጨለማ ቀን እየተመዘገበበት አምስተኛ አመት ነው ጥቅምታ 24 ቀን 2013 ዓመተ ምህረት ይህ ቀን የሀገር መከላከያ ሰራዊት ሰሜን እዝ በራሱ ምሽግ ውስጥ አብረውት በኖሩትና የትግራይ ክልልን ሲመሩ በነበሩ ኃይሎች ጥቃት የተፈጸመበት የክህደት ጀምበር ነው። ይህ ጥቃት ለሁለት ዓመታት ሀገርን ያወደመውን ጦርነት ያስጀመረው የእሳት ጭራ ነበር። የሰሜን እዝ ጥቃት ድንገተኛ ክስተት አልነበረም። በወቅቱ በፌዴራል መንግስቱና በትግራይ ክልሉን ይመራ በነበረው ህወሓት መካከል የነበረው የፖለቲካ ውጥረት ወደ ፍንዳታ ያመራበት ነጥብ ነበር። ህወሓት የመብረቅ ጥቃት በማለት የሰየመው ይህ ዘመቻ በአንድ ሌሊት የሰሜን እዝን ከባድ መሳሪያዎች እና የጦር ትጥቆችን በመቆጣጠር የፌዴራል መንግስቱን በኃይል አንበርክኮ ድርድር ለማስገደድ ያለመ ነበር። ይህ እቅድ ግን አንድ መሰረታዊ ነገርን እየዘነጋ ነበር። የሀገር መከላከያ ሰራዊትን ማጥቃት ማለት የሀገርን ሉዓላዊነት በቀጥታ መውጋት ማለት ነው። ድርጊቱ ወታደራዊ ብቻ ሳይሆን ጥልቅ የሆነ የስነ ልቦናና የማህበራዊ ክህደትም ጭምር ነበር። ለአመታት ከትግራይ ህዝብ ጋር እየተጋባ ልጆችን እዚያው ያስተማረ በደስታና በችግር አብሮ የኖረ ሰራዊት ነው ጀርባውን የተወጋው። ወታደሮች አብረዋቸው ሲበሉና ሲጠጡ በነበሩ የገዛ ጓዶቻቸው እጅ የወደቁበት ይህ ክስተት በመላው ኢትዮጵያ ያስተጋባው የቁጣና የሀዘን ማዕበል እጅግ ግዙፍ ነበር። የፌዴራል መንግስት ህግን የማስከበር ዘመቻ ምላሽ ሲሰጥ ብዙዎች ጦርነቱ በአጭር ጊዜ ይጠናቀቃል ብለው ገምተው ነበር። ነገር ግን የሆነው በተቃራኒው ነበር። ጦርነቱ ተስፋፍቶ በትግራይ በአማራና በአፋር ክልሎች ላይ ከፍተኛ ሰብአዊና ቁሳዊ ውድመት አስከተለ። በመቶ ሺዎች የሚቆጠር ህይወት ጠፋ። ሚሊዮኖች ከቀያቸው ተፈናቀሉ። መሰረተ ልማቶች ወደሙ። ያቺ የጥቅምት 24 ሌሊት የለኮሰችው እሳት ሀገርን ለሁለት ዓመታት ያህል የበላ አውዳሚ ሰደድ እሳት ሆነት። ታዲያ ዛሬ ከአምስት አመታት በኋላ አንረሳውም ስንል ምን ማለታችን ነው? ይህ ቃል ሶስት ቁልፍ መልእክቶችን ይዟል። አንደኛ፣ አንረሳው ማለት የፖለቲካ ልዩነት በጠረጴዛ ዙሪያ እንጂ በጦር ሜዳ ያውም የራስን ወገን በመክዳት እንደማይፈታ የተማርነውን መራራ ትምህርት አንዘነጋም ማለት ነው። ሁለተኛ፣ አንረሳው ማለት ለተፈጸመው ጥፋት እና ለፈሰሰው ደም ተጠያቂነት እንዲኖር መጣር ማለት ነው። ይህ ለበቀል ሳይሆን እንዲህ አይነት የሀገር ክደዳ ግን በየትኛውም የሀገሪቱ ክፍል እንዳይሞከር ለማድረግ ነው። ሶስተኛ፣ አንድረሳውን ማለት የሀገር መከላከያ ሰራዊታችንን ከመሰል የውስጥና የውጭ ጥቃቶች የሚከላከል ታማኝነቱ ለህገ መንግስቱና ለህዝቡ ብቻ የሆነ ጠንካራ ተቋም መገንባት አለብን ማለት ነው። ታሪክ ራሱን ይደግማል እንዲሉ የሰሜን እዝ ጥቃት በሌላ ሀገር ታሪክ ውስጥ አቻለው። በአሜሪካ ታሪክ የእርስ በርስ ጦርነትን የቀሰቀሰው በፎርት ሰምተር ላይ የተፈጸመው ጥቃት ነው። በ1861 ከህብረቱ ለመገንጠል የወሰኑት የደቡብ ኃይሎች በግዛታቸው ውስጥ የነበረውን ፌዴራል መንግስት ጦር ሰፈር ፎርት ሰምተርን ደበደቡ። ይህ ጥቃት ልክ እንደ ሰሜን እዝ ጥቃት ቀይ መስመር የተሻገረና የእርስ በርስ ጦርነትን ያስጀመረ ድርጊት ነበር። ጦርነቱ ለአራት ዓመታት ዘልቆ ከ600,000 በላይ የአሜሪካውያንን ፈጅቷል። ታዲያ አሜሪካ ከዚህ አውዳሚ ጦርነት እንዴት አገገመች? መፍትሄው በሶስት ምዕራፎች አለፈ። በመጀመሪያ ጦርነቱ በፌዴራል መንግስቱ ወታደራዊ ድል ተጠናቀቀ። ሁለተኛ፣ ሀገሪቱ የመልሶ ግንባታ ሪኮንስትራክሽን ወደተባለ እጅግ ፈታኝ ምዕራፍ ገባች። በዚህ ወቅት የደቡብ ግዛቶች ወደ ህብረቱ ተቀላቀሉ፣ የህግ የበላይነት ተረጋገጠ። ሶስተኛ፣ ሂደቱ ብዙ ጣውረድ ቢኖረውም ቁስሉ ቀስ በቀስ እየሻረ ሀገራዊ እርቅና አንድነት ተፈጠረ። ይህ ታሪካዊ ተሞክሮ ለኢትዮጵያ ምን ያስተምረናል? በሀገራችን የተካሄደው ጦርነት በወታደራዊ መንገድ ሳይሆን በድርድር በፕሪቶሪያ የሰላም ስምምነት መቆሙ ትልቅ የታሪክ እድል ነው። አሁን ከፊታችን ያለው ትልቁ ስራ ልክ እንደ አሜሪካ ሪኮንስትራክሽን የራሳችንን የመልሶ ግንባታ የእርቅና የፍትህ ምዕራፍ መጀመር ነው። ይህንን ለማድረግ የፕሪቶሪያ ስምምነት ሙሉ በሙሉና በሁሉም ወገን ታማኝነት መተግበር አለበት። ከበቀል የጸዳ እውነት ማዕከል ያደረገ የሽግግር ፍትህ ስርዓት መዘርጋት ለተጎጂዎች ካሳ፣ ለወንጀለኞች ደግሞ ተጠያቂነትን ያመጣል። በጦርነቱ የወደሙትን የትግራይ የአማራና የአፋር አካባቢዎች በጋራ መልሶ መገንባትና ህዝቡን ወደ ተስፋ መመለስ ያስፈልጋል። በመጨረሻም የጥቅምት 24ቱ የሰሜን እዝ ጥቃት በታሪካችን ላይ የጠቆረ ጠባሳ ጥሎ አልፏል። ይህንን ቀን ማስታወስ ያለብን ቂምን ለመቀስቀስ ሳይሆን ከታሪክ ለመማር ነው። የወንድም ሰይፍ በወንድሙ ላይ ዳግም እንዳይነሳ፣ የፖለቲካ ስልጣን ጥም ሀገር እንዳያፈርስ፣ ትውልዱ ሊማርበት የሚገባ ቀን ነው። የሰሜን እሰማዕታት መስዋዕትነት ለተሻለችና ሰላማዊት ኢትዮጵያ መገንቢያ መሰረት ይሁን። ሶሎዳ ሚዲያ ጥቅምት 24 2018 ዓመተ ምህረት በህወሓት ቡድን ጥቅምት 23 2013 ዓ.ም ከምሽቱ አምስት ተኩል የተፈጸመው የሰሜን እዝ ጥቃት አምስተኛ ዓመት መታሰቢያ በቢሾፍቱ አየር ኃይል ማሰልጠኛ ማዕከል እንዳይደገም መቼ ማንረሳውን በሚል መሪ ሀሳብ መታሰቡ ተገለጸ። በመርሃ ግብሩ ሰራዊቱ ከየትኛውም ማቅጣጫ ሊቃጣ የሚችል ማንኛውም ጥቃት ለመከላከል ዝግጁ ነው ሲሉ የኢፌድሪ መከላከያ ሰራዊት ኢታ ማጆር ሹም ፊልድ ማርሻል ብርሃኑ ጅላ ገልጸዋል። የኢፌድሪ ጦር ኃይሎች ጠቅላይ ኢታ ማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጅላ የሰሜን እዝ ክረሰማዕታት ለመዘከር በተዘጋጀው የመታሰቢያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ሰራዊቱ ከየትኛውም ማቅጣጫ በየትኛውም ጊዜ በልማታችን በሰላማችን እና በብሔራዊ ጥቅማችን ላይ ሊቃ ጣ የሚችል ማንኛውም ጥቃት ለመከላከል ዝግጁ መሆኑን ገልጸዋል። ከሀዲው ህወሓት መከላከያ ሰራዊት ለሀገሩ ክብር የከፈለው መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔ መፈጸሙን አውስተዋል። ይህ ድርጊት መላው ሰራዊቱንና መላው የኢትዮጵያን ህዝብ ያሳዘነና አንገት ያስደፋ ድርጊት በመሆኑ መቼም የትም እንዳይደገም መቼም አንረሳውም በሚል መሪቃል ቀኑ በልዩ ሁኔታ መታሰቡንም አንስተዋል። ፊልድ ማርሻል ብርሃኑ ጅላ ሰውን በዘረኝነትና በጥላቻ ቀስቅሰውና አነሳስተው ከጠላት ተዋል ወቅት ወነጻ ያወጣቸውን አንበጣ እያባረረ ሰብላቸው የሚሰበስብላቸውን ህዝቤ ነው ብሎ ደክሞት ያረፈን የመከላከያ ሰራዊት በተኛበት ክህደት መፈጸማቸውን በጣም ያማል ብለዋል። ይህ ድርጊት በተፈጸመበት ወቅት የኢትዮጵያ ሰራዊት ተገዶ የህልውና ዘመቻ በጀመረበትና ትግራይ ውስጥ በገባበት ወቅት አብዛኛው የትግራይ ህዝብ ሰራዊቱ እንደተበደለና እንደተካደ ያውቅ ስለነበር ከሰራዊቱ ጎን ይቆም እንደነበርም ፊልድ ማርሻል ብርሃኑ ጅላ አስታውሰዋል። ዛሬም ቢሆን ይህ የካህዲዎች ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ትላንትና እታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረውን የትግራይ ህዝብን ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ያሉት ፊልድ ማርሻል ብርሃኑ ጁላ ምላው የትግራይ ህዝብ ትላንትና የደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነጻ ሊያወጣ ይገባዋል ብለዋል። በዚህ ዝቅረ ሰሜን እዝ አምስተኛ ዓመት መታሰቢያ መርሃ ግብር በሰሜን እዝ ላይ የተፈጸመው ጥቃት ምን ያህል አስከፊ እንደሆነና ይህም ሊደገም የማይገባ እንዲሁም ሊረሳ የማይችል መሆኑን የሚያሳዩ የተለያዩ ዝግጅቶች እያቀረቡም ታይተዋል። ሻማ ማብራትም የመርሃ ግብሩ አንድ አካል ነበረ። በመርሃ ግብሩ በጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ታማዦር ሹም ጀነራል አበባው ታደሰ እንዲሁም ጀነራል መኮንኖች፣ የመንግስት ስራ ኃላፊዎች እና የሰራዊት አባላት ተገኝተዋል። በሌሎች የኢትዮጵያ መከላከያ ሰራዊት እዞችም የሰሜን እዝ ጥቃት አምስተኛ ዓመት እየተዘከረም ይገኛል። በኢትዮጵያ ልማትና እድገት ከውጭና ከውስጥ የነበሩ ያሉና ሊኖሩ የሚችሉ ተግዳሮቶች ተግዳሮቶችና የመፍትሄ አስተያየት። ለዚህ አስተያየት መነሻ የሆነኝ ምንም እንኳ በዋነኝነት ከቅርብ ዓመታት ወዲህ በአባይ ግድብ ዙሪያ ከብዙ አቅጣጫዎች ይሰሙ ከነበሩት ጫጫታዎች በመነሳት ሲሆን፣ እግረ መንገዴን በኢትዮጵያ ጠላቶች የጠላትነት ምክንያታቸው እና መፍትሄ ሊሆኑ ይችላል የምለውን በዚህ አጭር ግላዊ አስተያየት ለማቅረብ ወድጃለሁ። እንደሚታወቀው ኢትዮጵያ ከፍተኛ የቱሪስት መስህብና ገቢ ማስገኛ የዝምዝናኛ መዳረሻ ሪዘርቶችን ገንብታለች እየገነባችም ትገኛለች። ሀገሪቱ ለራሷም ሆነ አጎራባች ሀገራትን የኤሌክትሪክ ኃይል ተጠቃሚ ለማድረግ የሚያስችል ግዙፉን የአባይ ወንዝ ግድብ አጠናቃ ስራ አስጀምራለች። ሌሎች የኃይል ማመንጫ ግድቦችም እየተገባደዱ ይገኛሉ። በኦጋዴን የተፈጥሮ ጋዝ ማምረት ጀምራለች። በኦጋዴን ከሚወጣው የተፈጥሮ ጋዝ ተረፈ ምርት ማዳበሪያ ማምረት የሚያስችላትን ግዙፍ ፋብሪካ ግንባታ አስጀምራለች። ኦጋዴን ውስጥ ማምረት በተጀመረው የተፈጥሮ ጋዝ በመጠቀም መስራት ከሚችሉ ከባድ ተሽከርካሪዎች በቀር ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ወደ ሀገር እንዳይገቡም ክልከላ ጥላለች። የባህር በር ተጠቃሚ ለመሆን ህጋዊ የመብት ጥያቄ አንግባም ተነስታለች። ከዚህ በተጨማሪ ሌሎች በመገባደድ በጅምር ላይ ያሉ ግዙፍ የልማት ፕሮጀክቶች እየተፋጠኑም ይገኛሉ። ለወደፊት በሀገሪቱ ሊሰሩ የታቀዱ ትላልቅ የልማት ፕሮጀክቶችና ፕሮግራሞች ወደ መሬት ወርደው ተግባራዊ ሊደረጉ በዝግጅት ላይ ይገኛሉ። ለዚህም የኒውክሌር ኃይል ማመንጫና ሰፋፊ የአግሮ ኢንዱስትሪ ቅሮች ተጠቃሽ ናቸው። የተጠናቀቁት የልማት አውታሮች ወደ ስራ ገብተው ማምረት እንዳይጀምሩ፣ በመገባደድ ላይ ያሉ ፕሮጀክቶች እንዳይጠናቀቁ፣ የታቀዱትም አየር ላይ መክነው እንዲቀሩ ለማድረግ በቀጥታም ሆነ በተዘዋዋሪ መንገድ ኢትዮጵያንና ልማቷን ለማንኮታኮት ቆርጠው የተነሱ እየተነሱ ያሉና ለመነሳት የሚዳዱ በርካታ የኢትዮጵያ ጠላቶች አሉ። እነዚህ የኢትዮጵያ ጠላቶች ሁለት አይነት ሲሆኑ እነርሱም የውጭና የውስጥ ጠላቶች ናቸው። እነዚህ የውጭና የውስጥ ብለን የለየናቸው ጠላቶች ጥንትም የነበሩ ታሪካዊ ጠላቶች፣ አሁንም ያሉና ወደፊትም ሊኖሩ ወይም ሊፈጠሩ የሚችሉ ጠላቶች በማለት ልንከፋፍላቸው የምንችል ሲሆን እነዚህ ጠላቶች በሀገራትና በቡድኖች ከፍለን መለየት እንችላለን። እነዚህ የኢትዮጵያ ጠላቶች በጠላትነት ምክንያት በመፈረጅም መለየት ይቻላል። ይኸውም ከሀገሪቱ የተፈጥሮ አቀማመጥና ፖለቲካ ሀገሪቱ ከተጎነጻፋቸው የተፈጥሮ ጸጋ ሀብቷ ጂኦፖለቲካል ኤንድ ናቹራል ሪሶርስ አማካኝነት ልታገኝ ወይም ልትጠቀም የምችለው እነርሱን ጥቅም በማሳጣት እንደሆነ ከሚል እሳቤ በመነሳት እንደዚሁም ኢትዮጵያን የሚያለማ መንግሥት በኢትዮጵያ መፈጠር ወይም መኖር በራሱ በቀጥታም ሆነ በተዘዋዋሪ በኢትዮጵያ አለመልማት የሚያገኙትን ጥቅም ሊያጡ እንደሚችሉ በሚያስቡ ሀገራትና ቡድኖች ሁሉ ጊዜ ኢትዮጵያን በቀጥታም ሆነ በተዘዋዋሪ መንገድ በማቆርቆዝና በልማትና እድገቷ ላይ እንቅፋት በመፍጠር ስራ ተጠምደው የነበሩ አሁንም ያሉ ወደፊትም ሊኖር የሚችሉ አይጠፉም። በመሆኑም እነዚህ የውጭና የውስጥ ጠላቶች ማንነትና ምንነት በመለየት ጥንቃቄ ለማድረግ ማወቅ ግድ ይላል ከሚል እሳቤ በመነሳት እንደሚከተለው ተቀምጧል። አንደኛ፣ የውጭ ጠላት ኢትዮጵያ ባደረገቻቸው ማንሰራራትና ልማት እንዲኮታኮትና ኋላ ቀር በድህነት አረንቋ ውስጥ ተዘፍቃ እንድትኖር ሌት ተቀን ሲሰሩ የነበሩ እየሰሩ ያሉና ለወደፊትም ከመስራት ወደ ኋላ ከማይሉ ጠላቶች በዋነኝነት ግንባር ቀደም ከሆኑ የኢትዮጵያ ታሪካዊ ጠላቶች መካከል ግብጽ፣ ሱዳን፣ ሶማሊያ፣ ነዳጅ አምራች የአረብ ሀገራት ሲሆኑ አሁን ላይ በኢትዮጵያ ላይ ከተነሱ የውጭ ጠላት ሀገራት መካከል ደግሞ ኤርትራን መጥቀስ የግድ ይላል። ሌላው በውጪ ከሚገኙ የኢትዮጵያ ጠላት ከሆኑ ቡድኖች መካከል ደግሞ በዋነኝነት በሶማሊያ የሚንቀሳቀሱት የአልሸባብና አይሲሲ ጽንፈኞች ዋነኞቹ ናቸው። ሌላው የኢትዮጵያ ልማት እንቅፋት ሊሆኑ ከሚችሉ ቡድኖች መካከል በነዳጅ ኃይል የሚሰሩ የኤሌክትሪክ ማመንጫ ጄኔሬተር ሞተርና በነዳጅ ኃይል የሚንቀሳቀሱ የከባድ ተሽከርካሪ አምራች የውጭ ኩባንያዎች አልያም ሀገራት ከብዙ በጥቂቶቹ ናቸው። እነዚህ የውጭ ጠላት ሀገራትና ቡድኖች ኢትዮጵያ በቀጥታ ፊት ለፊት ጦርነት ገጥመው ልማቷን ባያደናቅፉም የኢትዮጵያን ጎረቤት ሀገራትና የውስጥ ጠላቶቿን በቁሳቁስ በገንዘብም ሆነ በምክር ድጋፍ በማድረግ ኢትዮጵያን በማቆርቆዝና ልማቷን በማደናቀፍ ተግባር ላይ የማሰማራት ስራን ሌተ ተቀን ከመስራት ወደ ኋላ እንደማይሉ ኢትዮጵያን እንደማይተኙላት ሊታወቅ ይገባል። ሁለተኛ፣ የኢትዮጵያን ልማትና እድገት ለማደናቀፍ ከውስጥ የተነሱ ወይም ሊነሱ ከሚችሉ የውስጥ ባንዳና ቡድኖች መካከል በትግራይ ህወሓት፣ በአማራ ፋኖ፣ በኦሮሚያ ኦነግ ሸኔ፣ በሶማሌ በአሁኑ ወቅት በሰላማዊ መንገድ በሀገር ውስጥ ከሚገኘው የኦጋዴን ነጻ አውጪ ጋር ወደ ሀገር መግባት ያልፈለጉ ጥቂት ግለሰቦች አሊያም ቡድኖች፣ በቤንሻንጉል ጉሙዝ የተወሰኑ ጽንፈኛ ታጣቂዎች፣ በህገወጥ ንግድና ኮንትሮባንድ ተግባር ላይ የተሰማሩና ሊሰማሩ የሚያስቡ ግለሰቦችና ቡድኖች በህገወጥ የሰዎች ዝውውርና እገታ ላይ የተሰማሩ ወይም ሊሰማሩ የሚችሉ ወንጀለኞች፣ አንዳንድ ህገወጥ ነጋዴዎችና ኮንትሮባንዲስቶች፣ እንዲሁም በመንግስት አስተዳደራዊ መዋቅር ውስጥ ተሰግስገው ህዝብ በመንግስት ላይ ተማርሮ እንዲነሳ ለማድረግ በደል የሚያደርሱ ወይም ሊያደርሱ የሚችሉ ቢሮክራቶች የኢትዮጵያን የወደፊት መገስገስና ልማትና እድገቷን ከውስጥ ከሚያደናቅፉ ወይም ሊያደናቅፉ ከሚችሉ ጠላቶች ወይም ፈተናዎች መካከል ከብዙ በጥቂቱ ሊሆኑ ስለሚችሉ፣ ከወዲሁ ይህንን ከግንዛቤ በማስቀል እንደሚገባት ለመፍትሄው ጥንቃቄ ማድረግ ያሻል የሚል አስተያየት አለኝ። ማጠቃለያ በዚህ ቻጭር አስተያየት ለማሳየት የፈለኩት ከላይ የውጭና የውስጥ የኢትዮጵያ ጥላት ሀገራትና ቡድኖች በማለት የተቃቀስኩት ታዳሚዎች ይህንን ሳያውቁ ቀርተው ነው ለማለት ሳይሆን የኢትዮጵያንና የልማቷ ጥላቶች ማንነትና ምንነት እንዴት በጋራም ሆነ በተናጠል አነሰን በዛ ጉዳት ሊያደርሱብን እንደሚጥሩና የትኛውም የውጭ ጠላት ከየትኛውም የውጭ ጠላት የትኛውም የውጭ ጠላት ከየትኛው የውስጥ ጠላት የትኛው የውስጥ ጠላት ከየትኛው የውስጥ ጥላት ጋር ሊጣመሩ እንደሚችሉ መቼ እንዴት የት ለምንና በምን ሊጣመሩ እንደሚችሉ አስቀድመን በመረዳት የተጠናቀቁት የልማትና የእድገት ማመንጫ ፕሮጀክቶች፣ በመገባደድ ላይ ያሉ የልማትና የእድገት ማመንጫ ፕሮጀክቶች፣ እንዲሁም ሊጀመረ የታሰቡ ግዙፍ የሀገሪቱ የልማት ፕሮጀክቶችና ፕሮግራሞች በታቀዱበት ፍጥነት እንዲቀጥሉ የኢትዮጵያ ህዝብና መንግስት ከውጭና ከውስጥም በጋራም ሆነ በተናጠል በቀጥታም ሆነ በእጅ አዙር ጥቃት ሲፈጽሙበት የነበሩ አሁንም ጉዳት እያደረሱባት ያሉና ለወደፊትም ጉዳት ሊያደርሱባት የሚያስቡ ካሉ ከወዲሁ አውቆ በመለየት አስቀድሞ ለመከላከል ለመመከትና ለማጥፋት ዝግጁ መሆን ይገባ በሚል እሳቤ የቀረበ ግላዊ አስተያየት ነው። ይህ ማለት ግን ያቀረብኩት ሀሳብና አስተያየት አስቀድሞ አይታወቅምና ትኩረት አልተሰጠውም ለማለት እንዳልሆነ ሊታወቅል ይገባል እላለሁኝ። ይህንን አስደናቂ ጽሑፍ ከትበው የላኩልን የዘወትር የሶሎዳ ሚዲያ ተከታታያችን አርዱል ሀበሻ ከምስራቅ ኢትዮጵያ ናቸው። ቻይና የተሳካ የሰው አልባ ሄሊኮፕተር የሙከራ በረራ አደረገች። ቻይና ቲ 1 460 ስትል የሰየመችው አዲስ ሰው አልባ ሄሊኮፕተር የሙከራ በረራውን በተሳካ ሁኔታ ማጠናቀቁ ተዘገበ። ሰው አልባ ሄሊኮፕተሩ እስከ 650 ኪሎ ግራም ክብደት ያላቸው ቁሳቁሶች ወይም ተሳፋሪዎችን ይዞ የመብረር አቅም እንዳለውም የተገለጸ ሲሆን ለተከታታይ 8 ሰዓታትን መብረር እንደሚችል ተጠቁመዋል። ሃርቢን ዩናይትድ ኤርክራፍት ቴክኖሎጂ ያመረተው ይህ ሰው አልባ ሄሊኮፕተር በሰሜናዊ ምስራቅ ቻይና በሃርቢን ከተማ በቅርቡ ያደረገው የመነሳት የማረፍና የመብረር እንቅስቃሴ የተሳካ ነበር ተብሏል። ሰው አልባ ሄሊኮፕተሩ የመጀመሪያ በረራውን በተሳካ ሁኔታ ማካሄዱ ለቻይና አቬሽን እድገት ትልቅ እርምጃ መሆኑን ተመላክቷል። ከባድ ከባቢን እንዲቋቋም ተደርጎ የተመረተው ሰው አልባ ሄሊኮፕተሩ ከ40 ዲግሪ ሴልሺስ እስከ 55 ዲግሪ ሴልሺስ ያለ ሙቀት የመጠንና ኃይለኛ ንፋስን እንደሚቋቋምም ተ